እርሱን ማወቅ ሁለተኛ ላይ የምንመለከተው የትንሣኤውን ኃይል ማወቅ ነው። የትንሣኤውን ኃይል ማወቅ ምንድን ነው? የትንሣኤው ኃይል፣ ይሄ በትንሣኤው የተከናወነልን ነገር ምንድን ነው? የትንሣኤው ኃይል ማለት ማለት ነው። ቅዱስ ጳውሎስ ይሄንን የትንሣኤውን ኃይል በሚገርም መንገድ በኤፌሶን ምዕራፍ አንድ ላይ ሲናገር እንመለከታለን እናያለን። እንዲህ ይላል ኤፌሶን ምዕራፍ አንድ፣ ቁጥር 18 ጀምሮ እንዲላል ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ካለ በኋላ ይህም የኃይሉን ታላቅነት ሲያብራራ እንዲላል ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ማለት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተልን ለኃጢአታችን ሲነሳልን ኃጢአትን ሞትን ድል አድርጎን እኔና እናንተ መሞት የሚገባንን ሞት ሞተልን፣ ሞታችንን ሞተልን፣ በደላችንን ተሸክሞ ተሰቀለልን። ነገር ግን ከዚያ በኋላ ሲነሳ ግን ያን የሞት ኃይል ያን ሙስና መቃብርን አጠፋልን፣ የኃጢአት መውጊያውን ድል አደረገልን፣ የሞትን መውጊያ ኃጢአትን ድል አደረገልን። ስለዚህ የተነሳልን ለጽድቃችን። ይሄ ነው የትንሣኤው ኃይል ማለት የትንሣኤው ኃይል ማለት በክርስቶስ ትንሣኤ እኔና እናንተ ለአዲስ ህይወት ተፈጠርን በአዲስ ተፈጥሮ ተፈጥረናል ትንሣኤው እውን ያደረገልን ነገር ቢኖር ይሄ አሁን በጽድቅ መኖር ተችሎናል ለምን ከምን የተነሳ ከክርስቶስ ትንሣኤ የተነሳ የሰዎችን ህይወት የሚለውጥ እግዚአብሔርን በመምሰል እንዲኖሩ እግዚአብሔርን በመምሰል ውስጥ እንዲኖሩ የሚያደርግ አስደናቂ የሆነ ምስጢር ነው የተከናወነ። ቅዱስ ጳውሎስ ምንድን ነው የሚለው? ይሄን የትንሣኤውን ኃይል እንዳውቅ ነው የምመኘው ይላል። ይሄን የትንሣኤውን ኃይል እንዳውቅ፣ ይሄን አዲስ ህይወት የሚሰጠውን በአዲስ መንገድ እንድንመላለስ የሚያደርገውን ይህንን ምስጢር ዕለት ዕለት ለማወቅ ነው መፈልገው። ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ በተለይ በዚህ ዘመን ብዙ ድምፆች ብዙ መንገዶች ናላችንን እያዞሩ ባሉበት ዘመን ስለ ሀገራችን፣ ስለ ኢትዮጵያ ይሁን ስላለንባቸው ዓለሞች ይሁን አሜሪካም የውቀው ሶስት ናት። ሁሉንም ነገር በምናይበት ጊዜ ከመቼውም በበለጠ ጉልበታችንን፣ አቅማችንን ሰይጣን በጆሯችን ለሚያንሾካችኮው ፍርሃት አይደለም ሰጥ የሚገባል ጌታን የበለጠ እንድናውቀው ነው የሚያስፈልግ የበለጠ ወደርሱ እንድንጠጋ ነው የሚያስፈልገው። የበለጠ የትንሣኤውን ምስጢር እንድናውቅ ነው የሚያስፈልገው። የክርስቶስ ትንሣኤ ሕይወታችንን የለወጠ ክስተት ነው፣ ኑሯችንን የለወጠ ክስተት ነው። ስለዚህ ዛሬ በክርስቶስ የትንሣኤው ኃይል በምንመላለስበት ጊዜ የምንመላለሰው በአዲስ ሕይወት ይሆናል። ኃጢአትን እምቢ ለማለት ጉልበት አለን። ለምን? ምክንያቱም ለኃጢአታችን የሞተልን ጌታ እርሱ እንደተነሳ እናውቃለንና። በክርስቶስ የትንሣኤው ኃይል በምንመላለስበት ጊዜ ዛሬ በተስፋ እንመላለሳለን። ከምናየው ነገር ባሻገር ከሚያስጨንቀው ነገር ባሻገር፣ ከሚረብሸው ነገር ባሻገር በተስፋ ተሞልተን እንድንመላለስ ያደርገናል። አለበለዚያ ወንድሞቼ፣ እህቶቼ፣ በክርስቶስ ትንሣኤ ላይ ካልተደገፍን የምናየው ነገር እኮ ለአንድ ቀን እንኳን መኖርን የሚያስጠላ እኮ ነው። ትላንት፣ ከትላንት ወዲያ አብሮ የኖረ ሕዝብ እንደ አውሬ ለመበላላት ለመነካከስ ሲነሳ፣ ይሄ መኖርን ያስመኛል። ይሄ ምን የሚያስደስት ነገር ያመጣል ብላችሁ ታስባላችሁ? ነገር ግን በዚህ ሁሉ እንዳንወሰድ የሚያደርገን በዚህ ሁሉ አንገታችንን እንዳንደፋ የሚያደርገን የትንሣኤው ኃይል ነው። ሁሉ ነገር እንደሚያልፍ እናውቀዋለን። ለምን? ምክንያቱም ክርስቶስ አንቀላፍተው ላሉት ሁሉ በኩር ሆኖ ከሙታን ተነስቷልና። ሌላ ሁሉ ነገር ቀርቶ ሞት እንኳን ቢመጣ እንደሚያስፈራን እናውቃለን። ከምን የተነሳ? ከትንሣኤው ኃይል የተነሳ ብንሞት እንኳን እንደምንነሳ እናውቃለን። በዚያ በእምነት ምዕራፍ ላይ ዕብራውያን ምዕራፍ አሥራ አንድ ላይ ስለ አብርሃም ሲናገር ሐዋርያው ምን ይላል? ከሞት እንደሚያስነሳው አምኖ ልጁን በእምነት አቀረበ ይለናል ለመሥዋዕትነት። እግዚአብሔር ከሞት እንደሚያስነሳው ልጁን አምኖ ነበርና፣ ስለዚህ የቅዱስ የአብርሃም ተስፋው የነበረው በእግዚአብሔር ላይ ነበረ ከሞት ልጄን ያስነሳዋል በማለት ስለዚህ ዛሬም የኛ ተስፋ ይሄ ነው። በአሜሪካ ላይ አይደለም ተስፋችን፣ በኢትዮጵያ ፖለቲከኞች ላይ አይደለም ተስፋችን፣ በሌሎች ላይ አይደለም ተስፋችን። ተስፋችን የትንሣኤው ጌታ ላይ ነው። ተስፋችን የትንሣኤው ጌታ ላይ ነው። ስለዚህ እርሱንና የትንሣኤውን ኃይል ለማወቅ ዕለት ዕለት ልንተጋ ያስፈልጋል። ይህ የምንማርበት የትምህርታችን መስክም አንዱ አላማው ይሄ ነው። አንዱ ዓላማው ይሄ ነው። የዕለት ተዕለት ኑሯችንን ኮሜንታሪ ለመስጠት አይደለም ወንድሞቼ የቶች የሆነ በቃ ከዚህ ከዚህ ዓለም ነገር የሆነ ስኬፕ እንዲኖረን ለማድረግ አይደለም። አይደለም ያ አይደለም። አይደለም እርሱን እንድናውቀው ነው። አምላካችንን እንድናውቀው ነው። ጌታችንን እንድናውቀው ነው። ቅዱስ ጳውሎስ አሁንም እዚሁ ፊልጵስዩስ ላይ ልውሰዳችሁና እንደገና እዚሁ ያነበብነው ክፍል ላይ ዝቅ ብላችሁ ካያችሁት በጣም የሚገርም ነገር ይናገራል። ምን ይላል? ቁጥር አስራ ሁለት ላይ አሁን እንዳገኘው ወይንም አሁን ፍጹም እንደሆንኩ አይደለም። ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበት ያን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞቼ ሆይ እኔ ገና እንዳለያዝኩ ትቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳው፣ በፊቴ ያለውን ለመያዝ እዘረጋለሁ። ሁልጊዜ የማደርገው ይሄንን ነው የሚለው ቅዱስ ጳውሎስ ብዙ ነገርን ያከናወነ ነው። አብያተ ክርስቲያናትን የመሰረተ ነው ያላደረገው ነገር የለም። ያላከናወነው ነገር የለም። ግን ስለ ራሱ የተናገረውን ተመልከቱ፣ ምን እንዳለ። አሁን እንዳገኘው ወይም አሁን ፍጹም እንደሆን አይደለም። አርባ ቀኗን ስለ ጾምን ትንሣኤን ስላከበረን ፍጹም አድርገን ራሳችን ወይም ነጭ ልብስ ስለለበስን ፍጹም አድርገን ልናስብ አይገባም። ቅዱስ ጳውሎስ አይደለም፣ ነጭ ልብስ መልበስ ሌላ ታላላቅ ነገር አድርጓል። ሶስቱ ሰማያት ድረስ ሄዷል ወደ ላይ። ነገር ግን ምን እንዳለ ተመልከቱ፣ ገና ፍጹም እንደሆንኩኝ አይደለም ይላል። ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያያዝኩበትን ያንን ደግሞ እይዛለሁ ብዬ እፈጥናለሁ። ገና እታገላለሁ ይላል። የበለጠ አምላኬን ለማወቅ፣ የበለጠ አምላኬን ለማወቅ። እንግዲህ ጥቂት ጥቂት አይደሉ የአገልግሎት ዘመናትን አሳልፍ። ያለው ወንድሞቼ፣ ቶች አንድ ምስጢር ብነግራችሁ ብታምኑኝ፣ ብነግራችሁ የምነግራችሁ ነገር ቢኖር ይህ መጽሐፍ ዕለት ዕለት ስከፍተው አዲስ ነው። ዕለት ዕለት ሳነበው አዲስ ነው። ስለዚህ እለት እለት ጌታችን አዲስ ነው። ለዚህ ነው ኤርምያስ የተናገረን ማለዳ ማለዳ አዲስ ነው ማለዳ ማለዳ አዲስ ነው። ስለዚህ ይሄን አዲስ የሆነውን ጌታ የበለጠ ለማወቅ ወደ እርሱ መቅረብ አለብን፣ ቃሉን በማንበብ በመጸለይ፣ በመትጋት ዛሬ ግን አብዛኛውን ዓለምን ለማወቅ ነው የምንጥረው። የዓለምን ተንኮል ለማየት ነው የምንጥረው። በዚህ ምክንያት በልባችን ላይ ብዙዎቻችን ፍርሃት ነቅሶበታል፣ ቁጣ ነቅሶበታል። የሚያስጨንቅ ነገር ነው በየዕለቱ የምንሰማው። አደራችሁን አባቶች፣ እናቶች፣ ወንድሞቼ የቶች ጊዜያችንን ልናጠፋ የሚያስፈልግ ከሆነ ማጥፋት ያለብን በዚህ ጊዜ እርሱንና የትንሣኤውን ኃይል እንድናውቀው። ቅዱስ ጳውሎስ በዚያ ቦታ ብቻ አያቁም። ምን እንደሚል ተመልከቱ። በመከራውም እንድካፈል መከራ እንድንሰቀቅ አይደለም የክርስቶስ ትንሣኤ የሚያሳየን መከራን እንድንሳቀቅ አይደለም። በጣም የሚገርም ነው። እንዲሁም ሰሞኑን ከትንሣኤው ጋር በተያያዘ አንድ ፕሮፌሰር የሚናገረውን እሰማ ነበር። የሚያስገርም ነገር ነበር የሚናገረው ተመልከቷቸው፣ አለ በሁለተኛው እና በሶስተኛው ክፍለ ዘመን የነበሩት አባቶች፣ ለምሳሌ እነ ቅዱስ አውግስት፣ ማነው ምጥው ለአንበሳ ተብሎ የተነገረለትን አግናጤዎስ፣ አግናጤዎስ ምጥው ለአንበሳን ተመልከቱት፣ አለ። እነ ዮስጢኖስ ሰማዕታትን ተመልከቷቸው። እነዚህ አባቶች በሰማዕትነት በሚሞቱበት ጊዜ በነገራችን ላይ አግናጢዎስ ምጡር አንበሳ ጌታ በሚያስተምርበት ጊዜ ምሳሌ አድርጎ የተጠቀመበት ሕፃን ነበረ፣ ጌታ በሚያስተምርበት ጊዜ። ስለዚህ ጌታን የሚያውቅ ሐዋርያትን ሁሉ የሚያውቅ የነበረ ነው እና እነዚህ እነዚህ አባቶች ሞትን የተጋፈጡት በድፍረት ነበር። ምንድን ነበር ያለው አግናጢዎስ ክርስቲያኖች እባክን ሽሽ እያሉ ሲለምኑት ማለት እባክ አባታችን ከእኛ ጋር ቆይ ሲሉት ምን ነበር የሚላቸው? እንደ ንጹሕ መገበሪያ መሥዋዕት ለመሆን እፈልጋለሁ። መሥዋዕት ለመሆን እፈልጋለሁ። ለአምላኬ ሕይወቴን መስጠት እፈልጋለሁ ነበር ያለ። በመከራው መካፈልን ይናፍቁ ነበር። በመከራው መካፈልን ይናፍቁ ነበር ማለት፣ እንደ ወንጀለኛና እንደ ነፍሰ ገዳይ አይደለም፣ ነገር ግን ለክርስቶስ ምስክር በመሆን በመከራው መካፈል ማለት ይሄ ነው። ክርስቶስ ለጽድቃችን ነው፣ ለኃጢአታችን ነው የሞተልን። ወንጀለኛ ሆኖ አይደለም፣ የእኛን ወንጀል ተሸክሞ ነው የሞተልን። ስለዚህ እኔና እናንተም ደግሞ በጌታ መከራ ውስጥ ልንካፈል ይገባናል። እንዴት ሆነ ነው የምንካፈለው? ለክርስቶስ ጽድቅ በመኖር ለእውነት በመኖር ዓለም በሙሉ ሲያብድ፣ እኔ እና እናንተ ማበድ የለብንም። ዓለም ሁሉ በዘረኝነት ሲሰክር፣ እኔና እናንተ መስከር የለብንም። ዝምታ አንዳንድ ጊዜ አስፈላጊ የሚሆንበት ጊዜ አለ። የግዴታ መጮህ የለብንም። ሁሉም ሲጮህ ወደ እግዚአብሔር ማመልከት ድንቅ ነገር ነው። ወደ እግዚአብሔር ማሳየት ድንቅ ነገር ነው። ስለዚህ ቅዱስ ጳውሎስ ከእርሱን ከማወቁና የትንሣኤውን ኃይል ከማወቁ የተነሳ የሚገርም ነገር በሕይወቱ ሲከናወን እናያለን። በመከራው መካፈልን ሲመኝ እናያለን በመከራ ውስጥ መካፈልን በመከራ ውስጥ ማለፍን። ለዚህ ነው ሁለተኛ ጢሞቴዎስ ላይ እንደምታዩት በመስዋዕት እንደሚሰዋ የኔም ህይወት ሊሰዋ ደርሷል አለ። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄአለሁ አለ። በህይወቱ መጨረሻ ላይ ፍጻሜውንም ታውቃላችሁ። በኔሮን ቄሳር ተሰውቶ ነው ያረፈው በሰማዕትነት። በመከራው እካፈል ዘንድ እንዲህ ያለ ድፍረት ማለት፣ መከራም ጣልኝ እያለ እንዳይደለው ወቁ መከራም ጣልኝ ማንም ሰው አይልም። ወደ ፈተና ታግባን ብለን እንድንጸልኝ ነው የተማርነው። ነገር ግን እያለ ያለው ምንድን ነው? በዚህ ዓለም ሳለን መከራ አለብን። በዓለም ሳላችሁ መከራ አለባችሁ ተብሏልን። ነገር ግን ይሄንን መከራ በመሸበር በመጨነቅ፣ በሁከት፣ በልብ መሸበር ውስጥ አይደለም ልናልፈው የሚገባን። እርሱን ካወቅ ነው ጌታን ካወቅ ነው የትንሣኤውን ኃይል ካወቅ ነው። በመከራው መካፈልን መናፈቅ እንጀምራለን። ቅዱሳን አባቶቻችን እንዳሳዩ ወደ ሙታን ትንሣኤ መድረስ እንጀምራለን። በሞቱ መምሰል እንጀምራለን። ሐዋርያው የሚነግረን ይሄንን ነው። ሐዋርያው የሚነግረን ይሄንን ነው። ስለዚህ ዛሬ የትንሣኤውን በዓል በምናከብርበት ጊዜ ቅዱስ ጳውሎስ የተመኘውንና ለህይወቱ ያስቀመጠው ራእይ የኔና የእናንተ ራእይ መሆን አለበት። ዛሬ ጠዋት ካልጋችሁ ላይ እንድትነሱ የቤተሰብ ኃላፊነታችሁን፣ ስራችሁን፣ ኑሯችሁን እንድትኖሩት የሚያደርጋችሁ ፍርሃት መሆን የለበትም። ወንድሞች፣ እህቶች የዛሬው መልእክት ይሄ ነው። ጭንቀት መሆን የለበትም። ኑሯችሁን እንድትመላለሱ እንድትኖሩ የሚያደርጋችሁ የኑሯችሁ ኃይል የኑሯችሁ ጉልበት መሆን ያለበት የትንሣኤው ኃይል። ይህ ከሆነ የትንሣኤው ኃይል ከሆነ የህይወታችሁ ጉልበት፣ ማንም የማይሰጣችሁን ሁለት ታላላቅ ነገሮች ታገኛላችሁ። አንድ፣ በጽድቅ በአዲስ ህይወት መመላለስን የዕለት ተዕለት ህይወታችሁ ታደርጋላችሁ። ለምን? ምክንያቱም ኃጢአትን እምቢ የማለትን ጉልበት በትንሣኤው እንዳገኘን ታስተውላላችሁና፣ ሁለተኛ በተስፋ መመላለስ ትጀምራላችሁ። ይሄ እንደምናገረው ቀላል እንዳይደለ አውቃለሁ። ብዙ ተስፋ የሚያስቆርጡ ነገሮች በህይወታችን በኑሯችን ያጋጥመናል። የቅርብ ዘመዳችን ወገናችን ታሞ በጭንቅ ውስጥ በሚሆንበት ጊዜ ያን ስናይ፣ አገራችን ዛሬ ያለችበትን ሁኔታ ስንመለከት፣ መንፈሳውያን መሪዎች አቅጣጫ ስተው በምንመለከትበት ጊዜ የዝን ጊዜ ተስፋ የሚያስቆርጥ ነገር ብዙ ነገር እናያለን። አዎ፣ ዓለምን ስናይ ሁልጊዜ ጊዜ እንደዛው ዓለምን ስንመለከት ሁልጊዜ ጊዜ እንደዚያው ነው። በዓለም ላይ ምንድን ነው ጸንቶ የኖረ ነው ያለው? ምንድን ነው ያለው ነገር ምንም ነገር የለም። ስለዚህ ዓለምን እንድንመለከት አይደለም። ይሄ በዓለም ውስጥ ያለውን መለያየት፣ መነካከስ፣ መባላት እንድናይ አይደለም። አሁን የምነግራችሁ ነገር ድል አድርጎ የተነሳውን ጌታ ነው ድል አድርጎ የተነሳውን ጌታ ነው። ይህንን ድል አድራጊውን ጌታ ከተመለከትን፣ ይህንን ታላቁን ጌታ የትንሣኤውን ጌታ ከተመለከትን፣ ወንድሞቼ እህቶቼ፣ በአዲስ ሕይወት እንመላለሳለን። በተስፋ ሕይወት እንመላለሳለን። ቅዱስ ጳውሎስ አሁንም ወደ ፊልጵስዩስ ምዕራፍ ሶስት ወስዳችኋለሁ። የኋላዬን እየረሳው ማለት የኋላው ምንድን ነው? ያ ፍርሃት እኮ ነው? ያ ጭንቀት እኮ ነው። ያ ንዴት እኮ ነው። ያ ምሬት ነው። የኋላዬን እየረሳሁ የፊቴን ለመጨበጥ እቀድማለዋል፣ እፈጥናለዋል። ከዚያ ምን እንዳለ ትመለከታላችሁ። እንዲህ ይላል፣ ዝቅ ብዬ ባነብላችሁ፣ ቁጥር ሀያ ላይ እኛ ሀገራችን በሰማይ ነው። እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን፣ እርሱንም ጌታችን ኢየሱስ ክርስቶስን ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። መጽሐፍ ቅዱስን ያጠናችሁ ሰዎች ካላችሁ ቅዱስ ጳውሎስ ይህንን ለምን እንደጻፈ ይገባችኋል። ፊልጵስዩስ የምትባሏ ከተማ ፊልጵስዩስ የምትባለዋ ከተማ የሮማ ኮሎኒ የነበረች ናት። የጦር መኮንኖች ናቸው እዚያ የሰፈሩባት። ስለዚህ ከሌሎቹ ሀገራት የተለየች ናት። የሮም ዜግነት ያላቸው ናቸው። እዚያች ከተማ ላይ የሚኖሩት የሮም ዜግነት ያላቸው ናቸው እና በቀጥታ ግንኙነታቸውም ከሮም ጋር ነው። ለምን? ለሮም መንግሥት በጣም የደከሙ ስለነበሩ ሮም በጣም ነበር የሚንከባከባቸው። ስለዚህ ሮማውያን በዜግነታቸው በጣም የሚኮሩ ነበሩ ማለት የፊልጵሲ ሰዎች ይቅርታል ፊልጵስዩስ ውስጥ መወለድ ማለት በጣም ትልቅ ክብር ነበረው። ፊልጵስ ውስጥ መኖር ማለት በጣም ትልቅ ክብር ነበረው። ስለዚህ ያን ሲቲዝንሽፕ በጣም አክብረውትና እንደ ትልቅ ነገር ነበር የሚያዩት። ቅዱስ ጳውሎስ ምንድን ነው የሚላቸው? ጥሩ ነው፣ የፊልጵስዩስ ሰዎች መሆናችሁ መልካም ነው። ነገር ግን ዛሬ የምነግራችሁ ታላቅና አዲስ ነገር አለ። እኔ ከእስራኤል ወገን መወለዴ፣ እኔ ከብንያም ነገድ መወለዴ እኔ በገማልያ ልግር ስር መኖሬን እንደ ጉዳት የቆጠርኩበት ምስጢር እንደ ጉድፍ የቆጠርኩበት ምክንያት እውቀቴን፣ ችሎታዬን ብቻም ሳይሆን ለትምክት ምንጭ የሆነብኝን ዘርማንዘሬን እንኳን ወደ ጎን ያደረግኩበት ምክንያት በክርስቶስ ትንሣኤ ታላቅና ከአይምሮ በላይ ወደሆነ ታላቅ ምስጢር ስለደረስኩ ነው። እኛ ሀገራችን በሰማይ ነው ይለናል። ያ ማለት ምድራዊ ኃላፊነታችንን መዘንጋት አለብን ማለት አይደለም። ስለ ሀገራችን ማሰብ የለብንም ማለት አይደለም። ነገር ግን ታላቁን ነገር አይናችንን ከታላቁ ነገር እንዳናነሳ። ስለዚህ ይሄንን ሁሉ ለማድረግ ቅዱስ ጳውሎስ እንዲህ እንዲል ያደረገው ይሄን የትንሣኤውን ኃይል የማወቁ ምስጢር እንደሆነ ልትረዱት ይገባል። ስለዚህ ይሄ ትንሳኤ እንደው ሐምሳ ቀን ጾመን ሀምሳ ቀን ስጋ የምንበላበት ዘመን አይደለም። ታላቅ ምስጢር በውስጡ ያዘለ ነው። ስለዚህ ዛሬ የተረበሻችሁ፣ የተጨነቃችሁ፣ ያዘናችሁ፣ ልባችሁ የደከመ በምታዩት በምትሰሙት ነገር፣ ወንድሞቼ እህቶቼ፣ ልባችሁ የተሰበረ የትንሣኤውን ጌታ የህይወታችሁ ኃይል አድርጉት። የትንሣኤውን ጌታ ተመልከቱት። እነሆ የሞተውን ነገራችንን የሚያነሳ ተስፋ የሚሰጠው በአዲስ ህይወት እንድንመላለስ በተስፋ እንድንመላለስ የሚያደርግ አምላክ እንዳለን ልናውቅ ይገባል። እንግዲህ ለዛሬ እንኳን አደረሳችሁ ለማለት ይህንን መልእክት ነው የማስተላለፍላችሁ። በድጋሚ እንኳን አደረሳችሁ፣ እንኳን አደረሳችሁ። እግዚአብሔር አምላክ በእውነት አናልፈውም ያልነውን ሁሉ አሳልፎልን በምሕረቱ በቸርነቱ ለዚህ ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሁንም የሚያስፈራንን የሚያስጨንቀንን ነገር ሁሉ በትንሣኤው ኃይል እንድናልፍ እግዚአብሔር ጉልበት እንዲሆነን አቅም እንዲሆነን የአምላካችን ቅዱስ ፈቃዱ ይሁንልን። እርሱንና የትንሣኤውን ኃይል እንድናውቅ በመከራው እንድንካፈል ወደ ሙታንም ትንሣኤ እንድንደርስ ቢሆንልን፣ በሞቱ እንድንመስለው እንድንመኘው አምላካችን ትንሣኤውን በኑሯችን ላይ ትንሣኤውን በህይወታችን ላይ እውን እንዲያደርግልን ቅዱስ ፈቃዱ ይሁንልን። ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ ክርስቶስ ተነስቷል፣ ሞት ድል ሆኗል። ክርስቶስ ተነስቷል፣ ዲያብሎስ ተሰባብሯል። ክርስቶስ ተነስቷል፣ ጥላቻ ተወግዷል። ክርስቶስ ተነስቷል፣ ሲኦል ባዶ ሆኗል። ክርስቶስ ተነስቷል፣ ኃጢአት በእኛ ላይ ስልጣን የለውም። ክርስቶስ ተነስቷል፣ እኔና እናንተ ከእግዚአብሔር ከአምላካችን ጋር አንድ ሆነናል፣ ህብረት ኖሮናል፣ እርቅ ተከናውኖልናል። ክርስቶስ ተነስተዋል። ጨለማችን ተገፏል። ስለዚህ ዛሬ በዚህ የክርስቶስ የትንሣኤው ተስፋ የትንሣኤው ኃይል የትንሣኤው ጉልበት እንድንመላለስ አምላካችን ይርዳል። በርቱ፣ ጠንክሩ። እግዚአብሔር ከእናንተ ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።